የዛሬ ሁለት ዓመት ገደማ ነበር እዚች ቦታ ላይ የዩኒቨርሲቲ መምህራኖቹ እንደወጡ የቀሩት። ይህ የምትመለከቱት የኮንክሪት መከላከያም ከዚህ አደጋ በኋላ የተቀመጠ ነበር። ሰብስቤ ዋሻ። በንጉሱ ጊዜ እዚች ገደላማ ቦታ ላይ አድፍጦ መንገደኞችን የሚዘርፍ ሰብስቤ የሚባል ሽፍታ ነበር አሉ። መነሻቸውን መሃል አገር አድርገው መዳረሻቸውን ባሌ አሊያም ደግሞ በተቃራኒው ያደረጉ መንገደኞችም ራሳቸውን ከዚህ ዘራፊ ሽፍታ ለመጠበቅ መረጃ መለዋወጥ፣ የዚህን ሰው በስፍራው መኖር ማጣራት ግድል ነበር። ቀድሞ የተጓዘ መንገደኛንም ሰብስቤ እንጅራ ሰብስቤ በቦታው አለወይ ታይቷል ወይ ብሎ መጠየቅና ማጣራት ግድል ነበር። በዚህ ምክንያት ነበር ይህ ገደላማ ቦታ ሰብስቤ ዋሻ የሚለውን ስያሜ ያገኘው። ከሀገር አቋራጭ ተሽከርካሪ እስከ አነስተኛ የሕዝብም ሆነ የጭነት ተሽከርካሪዎችን እስከ ጫኑት ውድ የሆነው የሰው ልጅ ሕይወትና ንብረት ያለ ርኅራሄ በውስጡ ዋጥ አድርጎ አስቀርቷል። ምንም እንኳን ከ15 ዓመት በፊት ከፒስታነት ወደ አስፓልትነት አድርጎ ይህ መንገድ በቻይና መንገድ ግንባታ ባለሙያዎች ማስፋፋ ተደርጎለት የአደጋው መጠን ቢቀንስም የቦታው አስፈሪነትና አደጋ ማስከተል ነገር ግን ዛሬም እንደቀጠለ ይገኛል። በግራ በኩል እንደ ግርግዳ የቆመ የድንጋይ አለት፣ በቀኝ ደግሞ መዳረሻው የማይታይ ገደላማ ጠመዝማዛ መንገድ። ይህ መንገድ እንዲህ ከመስተካከሉ በፊት ከባሌ ወደ መሀል ሀገር አሊያም ደሞ ወደ ባሌ የሚጓዙ መንገደኞች በዚህ መንገድ በሚጓዙበት ጊዜ ሙስሊሙ አሻዳ መያዝ፣ ክርስቲያኑም አቡነ ዘበሰማያትን በመድገም ፈጣሪውን ይማፀን ነበር።